ጋነምን ምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሙተው ያርፉታል። በዚህ ጊዜ አርፋለሁ የሚባል ስቃይ ያስቀምጦ እንዴት አጥ እሰራለሁ ብሎ ማሰብ ማንንም ሰው ታናሽ እንዳንል፣ ማንንም ሰው እንዳንጸየፍ፣ ማንንም ሰው እንዳንንቅ ከማጉረምረም ይልቅ ምስጋናን ያበዛችሁ እናንተ ሆይ ደስ ይበላችሁ። እግዚአብሔር ብቻ ነው ሲያጸዳህ፣ ፍጹም የሚያጸዳህ ሰው ግን አይተውልህም። ከነ ኃጢያታችን ከተኛን፣ ከነ ኃጢያታችን ለመዋል አንፍቀድ ለራሳችን። ከቤተ ክርስቲያን ወጥቶ ወደ ዓለማዊ ህይወት ለመሄድ ወደ ክህደን ለመግባት ወደ ምንፍቅና ለመግባት እግዚአብሔር የለም ወደ ማለት ለመግባት ወደ ሱስ ለመዘፈቅ መንገድ የጀመረ የጀማመረው ሰዋል። ወልድኪ ነፍሳት ሱባራየ ኪበሳተ ኩነኒ ዘሃሙ በንቲ አዎሙ ቅትለነ ለቤዛቦሙ ሰላም ለኪ ሰው ብቸኝነቱን የሚረሳው በምንድን ነው ነው ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልጋል። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝ። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል፣ ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝ ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ኃጢአት መልስ ሆኖ አያውቅም መልስ የሚሆነው ንጽህና ነው እና ንጽህናችሁን ጠብቁ አሁን በጣም ብዙ ሰው ከኃጢአት ለመራቅ ምን ላድርግ እንዲ ምን ላድርግ እንዲ ምን ላድርግ የደጋገመ ስለማያስብ ነው እስኪ ስለማያስብ ሆ ቁጭ ብለን ማሰብ አለብን ከኃጢአቱና ከእግዚአብሔር ከዚህ ኃጢአትና ከእግዚአብሔር ከገንዘቡና ከእግዚአብሔር ከዝሙትና ከዝሙቱና ከእግዚአብሔር ከሱሱና ከእግዚአብሔር ማን ይሻለኛል ብለን ቁጭ ብለን ማሰብ አለብን በኃጢአት በተፈተንበት ጊዜ ሀያ ደቂቃ ቁጭ ብለን ማሰብ እንኳን ብንጀምር ኃጢአቱን ጥለነው መሄድ እንችላለን በኃጢአት ልንወድቅ በተፈገመገምን ጊዜ ገሃነምን እናስብ ዛሬ ልንሞት እንደምንችል እናስብ አንድ ሰው ከአንድ ሰው ሚስቴድና እባክሽን ኃጢአትን ፍጽም አላት እንዴ! ነውር እኮ ነው። ኃጢአት እኮ ነው። ንስሓ እንገባበታለናል ሰርተን እንደ ጨርን እስከ ንስሓ ሳንደርስ ብሞትስ ብላ መልሰዋል። ብሞትስ ይባላል። ጋን ምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሙተው ያርፉታል። በዚህ ጊዜ አርፋዋለሁ የሚባል ስቃይ አስቀምጦ እንዴት ኃጢአት ሰራለሁ ብሎ ማሰብ መንግስተ ሰማያትን ያህል ሀገር እያለ ሰው እኮ እንደው ዛሬ ቦታ ሊደርስ ነው ቢባል ምሳውን አቋርጦ ይሮጣልና የፈለገ ቢሆን እጮኛውንም ቢሆን ጥሏት እንደሚሮጥ እኔ እርግጠኛ። ዛሬ ቤት ይደርሳል ከተባለ መንግስተ ሰማያት ይደርሳል ተብለህ እንዴት ኃጢአት ትሰራለህ? ይህልም ማሰብ አንተ ሞኝ በዚያ ያገር አይቃጠልም። የሀገር ዘንድሮ ሰዓት ይበለዋል ብትባል ቤት ምትሰራ? በእሳት በማይበላው ሀገር አይደለም ወይ ያን ያህል ርስት እያል እንዴት ትጎሰቁላለህ? እጅህ የእግዚአብሔር አካል አይደለም ወይ? ተመልከቱ የክርስቶስን አካል ወስደህ እንዴት የዘማ አካል ታደርገዋለህ? ቀደም የተገዛ አካል እኮ ነው የያዝከው ይላል። ማሰብ መጀመር አለብን። ከየት እንደወደቅን እናስብ፣ ለምን እንደተፈጠር እናስብ፣ ክብራችን እናስብ፣ ወዴት እንደምንደርስም እናስብ። ማይቶቱ ለስጋከ አይንከው እቱ ህሊናህን ስማው። የሰውነትህ ብርሃን አይንህ ነው ማለት የሰውነትህ ብርሃን አይምሮህ ነው። የተቀደሰ አይምሮ ይስጠን እግዚአብሔር። ማንንም ሰው ታናሽ እንዳንል፣ ማንንም ሰው እንዳንጸየፍ፣ ማንንም ሰው እንዳንንቅ እገሌ በክርስትና ሕይወቱ ደካማ ነው እንዳል። ምን አገባ? ምን ይመለከተናል? ስለ ሌሎች ሕይወት ምን እናውቃለን? ኃጢአቱን ልናይ እንችላለን? ንስሓውን ግን አናየው። ሳቁን፣ ስላቁን ልናየው እንችላለን፣ ልብሶውን አናየውም። በየትኛው ልብሶ እንዴት እንደሚቀበለው ሰው እኛ ምን እናውቃለን? እግዚአብሔር ያውቃል እንጂ ንጹህ ይሆን ይመስለናል? እውነተኛ ክርስቲያኖች ይሆን ይመስለናል? ግን ገና ከርኩሰታችን አልጠራንም በዲያብሎስ ጽኑ ማሰሪያዎች እንደ ታሰርነን። ልክ ነው እናስቀድሳለን፣ ልክ ነው እንሰጣለን፣ ልክ ነው እንታዘዛለን። ግን ስንወጣ ፍቅረ ዓለም ልቡናችን ያነዳዋል። ልቡናችን በጥብቅ በፍቅረ ዓለም ታስራለች፣ በፍቅረ ነዋይ ታስራለች፣ በግብዝነት በፈሪሳዊነት ታስራለች። ማና ያሰራት? ዲያብሎስ፣ ተንኮለኛው ዲያብሎስ፣ ተዋጊው ዲያብሎስ፣ ብልጡ ዲያብሎስ ለአይምሮአችን ረቂቅ ዘዴን እያቀረበ ነፍሳችን በጥብቅ አሰራት። የወሳና ህዮችን የፈታ ጌታ የእኛ ነፍስ ከሱ ስራት ይፍታል። እግዚአብሔር ብቻ ነው ሲያጸዳ፣ ፍጹም የሚያጸዳ ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማ ብቻ ነው። ሰው የሚያስቀርብን ቆሻሻ አለ፣ ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ አጢያትን እያሳወሰ ያሸማቅቃል። ማቴዎስን ሁሉም ደብቁለት። ሐዋርያነት ማለት የወንድምን አጢያት ምን ማድረግ ነው መሸፈን ነው። ይዋደዳሉ። ፍቅር የኃጢአትን ብዛት ይሸፍናል። ሊያቃልሉት አልፈለጉም አልፈልጉም። ታላቁን ሐዋርያ ቀራጭ ነበረ ብለው ማቃለላም። እሱ ደግሞ እቺ ተሸፍና እንድቀራጽ አልፈልገም። በፍትና ተመገ ቀራጭ ነበርኩት አለ። የእግዚአብሔርን ውለታ ደግሞ ዝም ብሎ ማሰማ። ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ ቆሽሻለው አምላኬ፣ በድያለው። ያለናት ያሳደገኝ ያለባት ዝበከኝ ያን ሁሉ ዛሬ ረሳው። እጠበኝ፣ ቆሽሻለው። ከነ ኃጢአታችን ከተኛል፣ ከነ ኃጢአታችን ለመዋል አንፍቀድ ለራሳችን በምንችለው አቅም ፈጥነን ቶሎ ብለን ንስሐ እንግባ። ከነ ኃጢአታችን ኳልን እንዲመሽም አንፍቀድ። በምንችለው መልኩ ፈጥነን እንድንገኝ እናድርግ። ኃጢአት በጣም ክፉ ናት። ከኃጢአት በላይ ደግሞ የምትከፋው ተስፋ መቁረጥ ናት። እየሰማችሁ ነው? አባቶቻችን እንዲህ ብለው ይናገራሉ። ኃጢአት ዲያብሎስን አልፈጠረችውም ተስፋ መቁረጥ እንጂ ይላሉ። እየሰማችሁ ኃጢአት ከሚሰራው ሰው በላይ ግን በጣም የሚያሳዝነው ኃጢአት ሰርቻለሁ ብሎ ተስፋ የሚቆርጠው ሰው ዋጋ የለኝም የሚለው ሰው። አብዛኞቻችን በንስሐችን ውስጥ ስለ ራሳችን ኃጢአት ነው እንጂ በእኛ ኃጢአት ሀገር፣ ወገን፣ ህዝብ፣ ቤተሰብ የመጣበትን አናስብ። ዮናስ የተሳፈረባት መርከብ ትንቢተ ዮናስ ላይ ትናወጽ የነበረው በደለኞች የሆኑት ሰዎች ኖሮባት ሳይሆን ያጠፋው እግዚአብሔርን ያሳዘነው ዮናስ ስላለ፣ ሀገር አሁን እንዲህ የምትታመሰው እኛ ንስሐ ሳንገባ ቀርተን ቢሆንስ ግን እኛ ምን አገባን? አረ ከበላይ ያሉትስ ብለን ጣት እንጠቋቆማለን፣ ሌላ ነገር እናወራለን። ይህ በጣም መለወጥ ያለበት ነገር ነው። ክርስቲያኖች ንስሐ በምንገባበት ወቅት ውስጥ ኃጢአተኛነታችንን ማመን አለብን። ኃጢአት ክፉ ስለሆነች ነው። ክርስቲያኖች ወገኖቼ፣ እናውቃለን። በዚህ ዘመን በብዙ መከራችሁ የእግዚአብሔርን ቃል ቁጭ ብላችሁ እዚህ እየሰማችሁ ነው ምናልባት አንዳንዶቻችሁ ከዚህ ስትሄዱ እምትበሉት እንኳን ላይኖራችሁ ይችላል። በዚህ መከራችሁ የእግዚአብሔርን ቃል እየሰማችሁ ከማጉረምረም ይልቅ ምስጋናን ያበዛችሁ እናንተ ሆይ ደስ ይበላችሁ። በብዙ መከራችሁ የእግዚአብሔርን ቃል ቁጭ ብላችሁ ሰምታችኋልና ደስ ይበላችሁ። ከፍ ሲል ጌታችንን ዝቅ ሲል ደግሞ ሐዋርያትን መሰላችሁ። ደስ ይበላችሁ በብዙ መከራ ቃሉን ስለጠበቃችሁ። ደግሞስ በብዙ የኑሮ ውድነት በብዙ መከራ ትዳራችሁን አጽንታችሁ የጠበቃችሁ ሆይ ደስ ይበላችሁ። ብትራቡም ልጆቻችሁን ያልበተናችሁ ብትጠሙ ሚስታችሁን ያልተዋችሁ እናንተ ባሎች ሆይ በብዙ መከራ የእግዚአብሔርን ቃል ኪዳንና ትዳር ያላፈረሳችሁ ደስ ይበላችሁ። ከፍ ሲል ጌታችንን፣ ዝቅ ሲል ሐዋርያትን መሰላችሁ፣ በብዙ መከራ የእግዚአብሔርን ቃል ጠብቃችኋልና። እየሆንኩ ነው ካላችሁ፣ ግራ አይበላችሁ። አዋሪያትም እየመሰላችሁ ሰው ኃጢአት ሲሰራ ማን ነው የሚያጠው? እግዚአብሔርን ያጠዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል። ቤተ ክርስቲያኑን ያጣል። ራሱን ያጣል። ወዳጅን ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ ያለሽ ዓላማ የለሽ ያደርጋል፣ እምንኖርለት ነገር እንዳይኖረን ያደርጋል፣ ሰማይ እንዳይታየን ያደርጋል ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል። ስናስቀድስ ሰምታችኋል የተቀመጣችሁ ተነሱ፣ ዳልዲያቆም የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ። ከቤተ ክርስቲያን ወጥቶ ወደ ዓለማዊ ህይወት ለመሄድ ወደ ክህደን ለመግባት፣ ወደ ምንፍቅና ለመግባት፣ እግዚአብሔር የለም ወደ ማለት ለመግባት ወደ ሱስ ለመዘፈቅ መንገድ የጀመረ የጀማመረው ሰዋል እናቱ ከኋላ ከኋላ እየተከተለች ምን ትላለች? ታለቅሳለች። የተባለችው ቅዱስ ቤተ ክርስቲያን ናት። ወይኔ ልጄ ወይኔ ልጄ እያለች ትከተለናለች። ስንጠፋ ደስታ ይላትን ቤተ ክርስቲያን ታለቅሳለች። ይህንን ደሞ ከመንገድ አስቆሞ አስነሳው መለሰው። እወጣ እወጣ ያለውን ሰዎች ከመንገድ አስቆሞ የመልሰን እግዚአብሔር ሦስተኛው አልአዛር ነው እሱ ደግሞ የተቀበረ የሸተተ የተረሳ ሰው ይሄ ማለት ኃጢአት ውስጥ ከተዘፈቀን የቆየን ሰዎች አለ። አራት ቀን ያለፈን ማለት ይሸታል አለች ይላል ይሸታል የተባለው ምንድነው? ቤተክርስቲያን ውስጥ ያለን ሰዎች አለን፣ እንደ ማርታ ይሸታል ምንድን እገሌ ወደ ቤተክርስቲያን ይምጣ ሲባል አይ እሱ ገና አሁን ሕይወቱ ጥሩ አይደለም፣ ሱሰኛ ነው። አሁን እሱን ለእንደዚያ ነገር ይሆናል ብለን የምንገምተው እንደ ሐናንያ ሳውልን ሲመርጠው አይ እሱ እኮ የሆነ ማሳዳጅ ነው እንዳለው ማለት አይሆኑም፣ ምንላቸው ሰዎች አሉ። ለእግዚአብሔር የሚሆኑ ምርጥ እቃዎች ይሸትሃል አለችሁ። ፀጉር አቆራረጡ፣ አለባበሱ ግቢ ጉባኤ ተማሪዎች ስለሆናችሁ መቼ ሲሄ ገባቸዋል። ስንት ሰዎች እኮ ከግቢ ጉባኤ አሸማቀን ያባረርናቸው ሰዎች አሉ፣ ባለባበሳቸው ምክንያት፣ ባነጋገራቸው ምክንያት ገብተው መስተካከል ሲገባቸው ተስተካክለው ካልሆነ አይገቡም ብለን የመለስናቸው ሰዎች አሉ። መጽሔት ላይ አይወጡም ተብለው ስንት ሰዎች እኮ ጠፍተዋል ከግቢ ጉባኤ መጽሔት ሰው በሰማይ መዝገብ ስሙ ተጽፎ ቤተ ክርስቲያን ከህዝብ ከእግዚአብሔር ሕዝብ ቆጥረው መጽሔት ላይ ወጣም ተብለው እኮ ሃይማኖት የቀየሩ፣ የካዱ፣ የተጎዱሶች ይሸታል የሚሉ ማርታዎች አለና ቤተ ክርስቲያን ውስጥ። አይ እሱ አይሆንም። እሱ ስርዓት አልጠበቀም። ትውፊቱን አልጠበቀም። ትውፊቱ መልካም ነው፣ ከሰው ነፍስ ግን አይቀድምም። ሰው ክርስትና ሲገባው አደለም አለባበሱን አንገቱን ይሰጣል። አይሰጥም? ይሰጣል። አደለም ልብሱን ህይወቱን ይቀይራል። እስኪገባቸው ግን አንታገስም። በር ላይ ቆመን የምናባረር ሰዎች አሉ። ገብተው ይለወጡ ሳይሆን ተለውጠው ይግቡ የምንላቸው ሰዎች አሉ። ይሸታል። ጌታ ሆይ አይሆንህም አለችው። ክርስቶስ ብታምኚ የእግዚአብሔርን ሥራ እንደምታይ አልነገርኩሽምን? አላት። ከዚያ አልዓዛር፣ አልዓዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ መግነዙ ወጣ ይላል። ስሙ የተመሰገነ ይሁን። ማን ማን ውጣ አለው? አቤት አልዓዛር ሰው ከሞተ በኋላ በሱ የሚጠራ ሬሳው ወጣ ነው የሚባለው እገሌ መጣ አሁን ሄኖክ መጣ የምትሉ ሰዎች ብሞት ግን ሄኖክ ወጣ እንዳይባል ምን ወጣ ነው የሚባለው ሬሳው ትንሽ የተማረው አስከሬኑ ይላል ግን ያው ነው ክርስቶስ ግን አልዓዛር ይሄ ማለም መሰላችሁ ሰዎች ሬሳው ሲሉ ክርስቶስ አልዓዛር ይልሃል ሰዎች ዘማዊው ሲሉ ክርስቶስ ግን በክርስትና ስም የሚጠራ ሰካራሙ ሲሉ በክፉ ምግባር ሲጠሩ እሱ ግን በዚያ ስም ይጠራ የሚጠራ በቀድሞ ስም አላዛር አላዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ ወጣ። ደቀ መዛሙርቱን ሂዱና፣ ፍቱት፣ መግነዙን ፍቱለት አላቸው። ለኛም ካህናትን ይጠራና ከኀጢአት ማሰሪያ ማን ይፍታ ብለው ይልካቸዋል። ሁላችንም በቸርነቱ ይፍታን።